ህዝባዊ ወያኔ ሓርነት ትግራይ ህወሓት የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሶ የዓለም አቀፉ ማህበረሰብ ይህንን እንቅስቃሴ እንዲያስቆም አሳሰበ። አሰላሙ አሌይኩም ረሕመቱላሁ ወበረካቱ። እንደምናላችሁ ድና? የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን፣ ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት ጠይቃለሁ ቪዲዮውን በላይክ እና ሼር ጀምሩ ቀጥታ ይሽላችሁ ወደ መጣሁት መረጃዎች እናምራለን በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ 22 የአውሮፓ ህብረት ሀገራት እና ኖርዌይ ደግሞ ከመጪው አጠቃላይ ምርጫ በፊት በፕሪቶሪያ ስምምነት ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል በጋራ ባወጡት መግለጫ ጠይቀዋል። ህወሓት እና የምዕራቡ ዓለም አገራት ኤምባሲዎች ይህንን ያሉት የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነት ሦስተኛ ዓመትን በማስመልከት እሑድ ጥቅምት 23/2018 ባወጧቸው የተለያዩ መግለጫዎች ነው። የዘላቂ የተኩስ አቁም ስምምነቱ አንዱ ፈራሚ የሆነው ህወሓት በፕሪቶሪያ ስምምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ አለመሆናቸውን በመግለጫው አንስቷል። በሁለት ዓመቱ ደም አፋሳሽ ጦርነት ወቅት የትግራይ ሕዝብ ጭፍጨፋ፣ ጾታዊ ጥቃት፣ መፈናቀል እንዲሁም ንብረት ዘረፋና ውድመት እንደተፈጸመበት ገልጿል። ይህንን ጉዳት ያስከተለውን ውጊያ ለማስቆም ከሦስት ዓመት በፊት የፕሪቶሪያ ስምምነት መፈረሙን ያስታወሰው ህወሓት፤ ይሁን እንጂ ጦርነቱ በዝምታ ከሚካሄድ ዘር ማጥፋት ጋር ቀጥሎ አምስት ዓመታት ተቆጥረዋል ብሏል። በዚህም ምክንያት የተፈናቀሉ ሰዎች መመለስ አለመቻላቸውን እንዲሁም ወራሪ ሲል በጠራው ኃይል ሥር የሚኖረው የትግራይ ሕዝብ እየተገደለ፣ እየታፈነ እና በማንነቱ ምክንያት እየተሰቃየ መሆኑን በማንሳት ወንጅሏል። የፍትህና የተጠያቂነት ሂደት እንዲሁም የጦርነቱ መነሻና አፈታቱን በተመለከተ ፖለቲካዊ ንግግር አልተጀመረም ሲል በስምምነቱ መሰረት መፈጸም የነበረበት አንዱ ተግባር አለመከናወኑን አስታውሷል። በአጠቃላይ ፕሪቶሪያ ስምምነት እንደተጠበቀው ውጤት ሳያመጣ ሶስት ዓመታትን ደፍኗል ያለው ህወሓት ለዚህም የኢትዮጵያ መንግስትን እና በስምምነቱ ሂደት የተሳተፉ አካላትን ወቅሷል መግለጫው። የፌዴራል መንግስት ፕሪቶሪያ ላይ የተስማማበትን ስምምነት መፈጸም አለመቻሉን እንደ አንድ ምክንያት ጠቅሷል። አደራዳሪ ሀገራት፣ አህጉራዊ ተቋማት እና ግለሰቦች ስምምነቱ በተፈረመበት መንፈስ እና ተግባራዊ መሆን በጀመረበት ፍጥነት እንዲሄድ መከታተል ላይ ያሳዩት መዘናጋትም ከስምምነቱ በተሟላ ሁኔታ አለመፈጸም አስተዋጽኦ ማድረጉንም አንስቷል። ህወሓት የፌዴራል መንግስት የተጣሉበትን ግዴታዎች ካለመፈጸም ባሻገር ስምምነቱን የሚጥሱ ተግባራት ላይ ተጠምዶ እንደሚገኝ በመግለጽ ከሷል። በትግራይ ህዝብና ብሔራዊ ተቋማቱ ላይ ተከታታይ የፕሮፓጋንዳ ዘመቻ እንዲሁም ስም ማጥፋት ማካሄድ ህወሓት በፌዴራል መንግስት ተፈጸመዋል ያላቸው ተግባራት ናቸው። የፌዴራል መንግስት ታጣቂዎች በመመልመል በማሰልጠን እና በማደራጀት የትግራይ ህዝብ እርስ በርሱ እንዲዋጋ እየሰራ ነው ሲልም ከሷል። ከዚህም አልፎ የፕሪቶሪያ ስምምነትን የሚያፈርስና ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ በማድረግ ላይ ይገኛል በማለት በፌዴራል መንግስት ላይ ውንጀላውን አቅርቧል። ህወሓት የፌዴራል መንግስት ሌላ ዙር ጦርነት ለመክፈት የሚያደርገው እንቅስቃሴ በሁሉም መልክ በጣም የከፋ ጉዳት እንደሚያስከትል በመጥቀስ አስጠንቅቋል። መንግስት በጦርነት የሚሟላ ፍላጎትም ሆነ የሚፈታ ልዩነት እንደሌለ አውቆ የፕሪቶሪያ ስምምነት እንዲፈጸም ኃላፊነቱን እንዲወጣና ፖለቲካዊ ንግግርን እንደ መፍትሄ እንዲወስድም አሳስቧል። የዓለም ማህበረሰብን በበኩሉ በኢትዮጵያ መንግስት እየተቀጣጠለ ያለውን ሌላ ዙር ጦርነት ለማስቆም የሚጠበቅበትን ሁሉ መፈጸም ይገባዋል ሲልም ጥሪውን አቅርበዋል። አደራዳሪ አገራትና አህጉራዊ ተቋማትም ለሁኔታው ትኩረት እንዲሰጡ ያሳሰበው ህወሓት የአፍሪካ ህብረት ስብሰባ እንዲጠራ በድጋሚ ጠይቋል። የአፍሪካ ህብረት ፓኔል እንዲጠራና የስምምነቱ ነባራዊ ሁኔታ ተገምግሞ የተኩስ አቁም ስምምነቱ ወደ ዘላቂ የሰላም ስምምነት እንዲያድግ ጫና እንዲያደርጉ እንጠራለን ሲል በመግለጫው አስፍሯል። የፕሪቶሪያ ስምምነት የተፈረመበትን ሶስተኛ ዓመት በማሰብ መግለጫ ያወጡት በኢትዮጵያ የሚገኙ የአውሮፓ ህብረት አባል ሀገራት እና የኖርዌይ ኤምባሲዎችም በተመሳሳይ በፌዴራል መንግስትና እና በህወሓት መካከል ፖለቲካዊ ንግግር እንዲካሄድ ጠይቀዋል። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ ጋር በመሆን ይህንን መግለጫ ካወጡት ሀያ ሁለት ሀገራት መካከል ፈረንሳይ፣ ጣሊያን፣ ጀርመን፣ ቤልጅየም፣ ዴንማርክ፣ አየርላንድ እና ስፔን ይገኙበታል። አገራቱ ስምምነቱ ከተፈረመ በኋላ ለተከናወኑት መሰረታዊ አገልግሎቶችን መመለስ፣ ሰብአዊ አቅርቦት መሻሻል እንዲሁም የትጥቅ ማስፈታት፣ መበተን እና መልሶ ማዋሃት ሂደት መጀመር እውቅና እንደሚሰጡ አስታውቀዋል። መግለጫው የተወሰኑ የሀገር ውስጥ ተፈናቃዮች እንዲመለሱ የማስቻል ተግባር መከናወኑን በመጥቀስ የኢትዮጵያ መንግስትና ህወሓትን አመስግነዋል። የዲፕሎማቲክ ልዑኮች በሰሜን ኢትዮጵያ እና በሰፊው ቀጠና ላይ ሰላምን ዘላቂ የማድረግ እና የማጠናከር አስፈላጊነት ላይ አጽንኦት ሰጥተዋል። በቀሪ የስምምነቱ ሂደቶች ላይ እገዛ ለማድረግ ዝግጁ መሆናቸውን የገለጹት ሀገራቱ ሙሉ በሙሉ ካልተፈጸሙ ተግባራት መካከል የተፈናቃዮች መመለስን ጠቅሰዋል። ተፈናቃዮች ወደ ቀያቸው መመለስ ያለባቸው ዓለም አቀፍ ሰብአዊ ህግንና ምርጥ ተሞክሮችን በአሟላ አካሄድ መሆን እንዳለበት ጠቁመዋል። ተአማኒና ተጎጂዎችን ማዕከል ያደረገ የሽግግር ፍትህ ተፈጻሚነት ላይም እገዛ ለማድረግ ያላቸውን ዝግጁነት ገልጸዋል። በኢትዮጵያ የሚገኙ የአውሮፓ ህብረትና የሀገራቱ ዲፕሎማቲክ ልኡካን አክለውም ከመጪው አጠቃላይ ምርጫ አስቀድሞ በስምምነቱ ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል ጥሪ እናቀርባለን ብለዋል። በግጭት የተጠቁ የአገሪቱ ክፍሎች ከቁስላቸው እንዲሽሩ እንዲሁም ፍትህ እንዲሰፍን ለማድረግ ተጠያቂነት መኖር፣ የሰብአዊ መብት መከበር በተለይም የሴቶችና የሴት ልጆች መብት መከበር እና እርቅ አስፈላጊ መሆናቸውን አስገንዝበዋል። አገሪቱ ውስጥ እየተካሄዱ ያሉ ግጭቶች በውይይት እንዲፈቱ እንዲሁም ባለድርሻ አካላት ሁሉ በሀገራዊ ምክክሩ ሂደት ገንቢ በሆነ መንገድ እንዲሳተፉ እናበረታታለን ሲሉም ጥሪያቸውን አቅርበዋል። ጥቅምት 23/2018 ከተፈረመ ሦስተኛ ዓመቱን የደፈነው የፕሪቶሪያ ስምምነት ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በሕዝብ ተወካዮች ምክር ቤት ተገኝተው ማብራሪያ በሰጡበት ወቅትም ተነስቶ ነበር። ጠቅላይ ሚኒስትር አብይ አህመድ ከስምምነቱና ከትግራይ ክልል ፖለቲካዊ ሁኔታ ጋር በተያያዘ የሰጧቸው ማብራሪያዎች እንዲሁ በህወሓት ላይ ውንጀላን የሰነዘሩ ነበር። ጠቅላይ ሚኒስትሩ የትግራይ አመራሮች መሳሪያ ደብቀው እንዳስቀመጡና በኮንትሮባንድ እያስገቡ መሆኑ እንዲሁም ታጣቂዎችን እያሰለጠኑና እያስመረቁ እንደሆነ የሚጠቁም ውንጀላ አሰምተዋል። የትግራይ አመራሮች ከውጭ ሀገር መንግስት ጋር ምን እያደረጉ ነው ሲሉም ተመሳሳይ ድምጸት ያለው ጥያቄ አንስተዋል። በትግራይ ክልል ተጨማሪ ውጊያ አያስፈልግም፣ ትግራይ የሚደረግ ውጊያ ዓላማ የለውም፣ ዓላማ የሌለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም ሲሉ መንግስታቸው ሌላ ግጭት ውስጥ የመግባት ፍላጎት እንደሌለው ገልጸዋል። ውጊያ ይበቃል፣ አያስፈልገንም፣ ግድ የለም ብትዋጉም፣ አታሸንፉም፣ አይታችሁታል ያሉት ጠቅላይ ሚኒስትሩ የኢትዮጵያን መንግስት በኃይል መቀየር እንደማይቻል ተናግረዋል። ሁን ያለን መረጃ ይህን ይመስላል። ብርታቶቼ ቪዲዮውን ላይክ እና ሼር ማድረጋት ዘንጉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት ጠይቃለሁ። በሌላ መረጃ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። አሰላሙ አሌይኩም ወረሕመቱላህ ወበረካቱ።